ሰላም፣ ሰላም የእኔ ውዶች እንዴት አመሻችሁ? ምሽቶ ኬዶኬ ነው ፋይልና ፎርፎር ነው ብቅ ጥልቅ ፈቃደ መቅነጠፍጠሽ ጠንቧ ብዬ መጠች አለው ማለት ነው። እንዴት ናችሁ የኔ ውዶች? የምወዳችሁ የማከብራችሁ እግዚአብሔር አምላክ ባላችሁበት ቦታ ዕቅፍ ድግፍ አድርጎ ይጠብቃችሁ፣ ክፉን ያርቅላችሁ፣ በመንገዳችሁ እሱ አምባ መጠጊያ ይሆንላችሁ፣ ህይወታችሁን ኑሯችሁን ሁሉ ብርክ ብርክርክርክርክ ያደርግላችሁ እያልኩኝ ጥልቄሽን እላለሁ፣ ጥልቄሽን እላለሁ። ወይ ወይ! አረ መስማም ሄልሽ ሄሉ። እናት ትሙት፣ ያብነው ያብ ነው ያንቺ ውበት። እዲብ ወፍረቱ ራሱ ያንቺን ሁለት አከለ። ወፍረቱ ራሱ ሁለት ስጋ ሆነብኝ፣ ወይ ይሄን ማቅፈሹ ብታኙ አፍኑ ነው የሚገልሽ። እናት አፍኔሽን አፍኔሽን አርግቶ ነው የሚገልሽ። ወይኔ ፈጣሪ! ለማንኛውም ማለት ነው ይሄ ያብ ሰፕራይዝ ሊያደርጋት ብላ እሷ ደግሞ ዱንቡሽ ዱንቡሽ ቡሼ ይዛ ለጠፍ ብላ ከች ከቸች ብላለች ማለት ነው። ደግሞ እኔ የገረመኝ ማለት ነው እግዚአብሔር፣ አይኑን አይኑን የያብን አይን አይን ትለዋል ታየዋለች፣ እንጂ ተናዷል አልተናደደ። እሰይ አለች ማለት ነው። ቁልጭ ቁልጭ ትላለች። እግዚአብሔር ምስክር አይን አይኑን ነው የምታየው። ሰያልሽ ተናዱ አልተናድድም። ያብዬ ወንድሜ እግዚአብሔር ያክብርህ። እግዚአብሔርን ጀግናው፣ ቆፍጣናው፣ ሸንቃጣ ማንም ቢንጫጫ ባንድሙ ቀጫ ማንም ተንጫጫችሁ ምንም ማታመጡ። ምንም ሲቀጥል ደግሞ ማለት ነው ይሁላችሁ። እኔ ጋር ያላችሁ ልጆች እኔ ጋር ያላችሁ ልጆች ያብና ሄሉ የምትደግፉ ልጆች ዛሬ ማታ ትላንት ጀምር ያለው ዛሬ ማታ በቲክቶክ ላይ አሰባስባችኋለሁ ማለት ነው ወይም ዛሬ ከተመቼኝ ዛሬ ማታ አሰባስባችኋለሁ የሄሉንና የሄሉንና ያብን የምትደግፉ እኔ እስካሁን ድረስ ዝም ያልኩት ለሁለት እንዳንከፈል ነበረ እስካሁን ሰብስቡን ስትሉ የነበራችሁ ልጆች እኔ ለሁለት እንዲከፈል አልፈለኩም ነበረ አሁን ግን ጎሉ ወደ ሌላ ነገር ስለዞረ እኔ ደግሞ እሰበስባችኋለሁ ያብና ሄሉን የምትደግፉ ማለት ነው። ከዛ ግን ሄሉን ለይታችሁ ያብን ለይታችሁ እኔ ጋ መውቀጥ የለም። አስተያየት ከሰጣችሁ እንደ ጥፋቱ እሷም ካጠፋች እሱም ካጠፋ እንደ ጥፋቱ ነው የምትናገሩት እኔ ጋ ማለት ነው እንጂ እሱን ለይታችሁ የምትወቅጡ ሰዎች እኔ ጋ እንዳትመጡ። የያብና የሄሉ ደጋፊዎች እኔ ጂጂ ነኝ ምን ያህል ማሰባሰብ እንደምችል እኔ ጠንቅቄ አውቀዋለሁ። የዛ ደግሞ ችሎታ መድኃኔ ዓለም ሰጥቶኛል ማለት ነው። ስለዚህ እኔ ጋር ያብን የምትደግፉ፣ ሄሉንም የምትደግፉ፣ ሁለቱንም ሳለዩ የምትደግፉ ዛሬ ወይንም ነገ አሰባስባለሁ። ማታ ጀምረናል አሁን ማለት ነው። ለምን አስር አስር ሃያ ሰላሳ ቦታ አይከፋፈልም? አያገባኝም። አንዱ እየተወቀጠ አንዱ እንትን የሚባልበት ነገር የለም። ስለዚህ የያብና የሄሉ ደጋፊ የሆናችሁ ልጆች እኔ ጋኑ እሰበስባችኋለሁ። ጂጂ ላቭ ወይንም ገብርኤ ላቭ ብላችሁ ቲክቶኬ ቲክቶኬ ላይ ነው ማታ፣ የዩቱብ ላይ ያላችሁ ልጆች፣ ማታ የመጣችሁ ልጆች ያላችሁ ኔጋ፣ በብዙም ሳይሆን ዝም ብለን እያወራን ነበር። አሁን ግን በደማቁ እንጀምራለን። ክነታ ማለት ነው ማንም ከማንም አያንስም እኛም ሰው እንደሚወቅጠው እኛም መውቀጥ እንጀምራለን፣ ማለት ነው እንጀምራለን። ጦርነቱ ይፋፋማል አሁን ማለት ነው። ለማንኛውም ያብ አይዞክ፣ ሄሉ አንተን በጣም ትወድሃለች፣ ታፈቅርሃለች። ልታቃጥልክ ነው፣ ልታናድድክ ነው። ምክንያቱም እንዳልክን እንደዛ ጭራ ስታስበቅለው እንደነበረ ማለት ነው እና ቆፍጣናው፣ ሸንቀጣ ምንም ነገር እንዳይሰማክ ምንም ነገር ማለት ነው። ልታናድድክ ነው እንጂ እሷም ወደሌላ ሌላ ወንድ አይደለም እንደዚህ አይነት ባህሪ እንኳን የላትም፣ ግን ተበቅላ ማለፍን ትፈልጋለች። ስል ሲቀጥል ደግሞ አንቺ ሄሉም ደግሞ ተጠንቀቂ፣ አናድዳለሁ ብለሽ እስከናካቴው ያብን እንዳታጭ የማያዛልግ ጸሎት ይሄ ልጅ ያዛልቀኛል ብለሽ የሚያፈቅርሽን ሰው አሳልፈሽ ለሌላ ሴት ባትሰጪ መልካም ነው ብዬ ነው የማስበው። ምክንያቱም እሱም እልህኛ ነው። ባንቺ እልህ ሌላ ሴትን ይዞ መጥቶ በኋላ ጭራ እንዳታበቂ ማለት ነው። ስለዚህ እልህ አያስፈልግም። እሱ አንገቱን ደፍቶ ይቅርታ ሊጠይቅሽ ወንድሞችሽም ጓደኞችሽም በደስታ ላይ እያሉ ቅስሙን ሰበርሹ ማለት ነው። አሁን ደግሞ ተራው ያንቺ ሊሆን ነው ያንቺ፣ ልም እኔ እንጃ ተመልሶ ይቅርታ የሚጠይቅሽ አይመስለኝም ያብ ማለት ነው። ምክንያቱ አሁን ለካ ልዑልን ነበረ ስናገን ጥፋተኛ እያለ ራሱን እየወቀሰ እኔ መምጣት ማድረግ አልነበረብኝም ብሎ ራሱን እየወቀሰ ነው። ገባሽ አይደል? ጭንቅላቱን በሌላ ነው የያዞረው ማለት ነው። ስለዚህ እናትዬ ምንም ቢሆን የሚወድሽ ሰው ይሻላል። የሚወድሽ ሰው ይሻላል። ወንድ ልጅ አንቺ ሴት ልጅ አይተሽዋል አይደል? ወደሻቸው ያልጠቀሙሽን ወንዶች አይተሻል። የሚወድሽ ሰው ግን አንዴ ካመለጠሽ አመለጠሽ ነው። እኔ ወደዳችሁኝ ጠላችሁኝ፣ አያገባኝም ከመናገር ወደኋላ አልልም። እንደማንም ፎኮቴያም ግን አላሽቃብጥም። ምድረ ፎኮቴያም ማለት ነው። ፎኮቴያም ማለት ፎኮቴያም፣ በቃ ፎኮቴያም፣ አላማ የሌላቸው ምድረ እከካም ማለት ነው። እንደ ምድረ እከካም ጥፋትሽን እያየው አላልፍሽም። ፍንድት ነው ማለት እንደምትሰሚኝ ደግሞ አቃለኝ ብትጠይንጥኝ አያገባኝም እውነትን ግን ከመናገር ወደኋላ አልልም አዎ ሌላዎቹ ደግሞ አንዳንድ ሰዎች ደግሞ የአብን የምትረግጡ ሰዎች አላችሁ እንዳልክን እንደዛ ተሰቅዝቀ ባፍጢሙ ተተክሎ እንደዛ ዩቲቡ ላይ ብዙ እርምጃ ተወስዱ ምን ሆነ አምሮበት አድጎ ድርጅት በራሱ ከፍቶ እምር ብሎበት እስከነነፍሱ ምጥጥ ብሏል። ምንም ነገር ያመጣችሁት ነገር የለም ምንም አሁንም ያብ ላይ ትፎክራላችሁ እንጂ አምስት ሳንቲም የምታደርሱበት ዝምቡል እሽ የምትሉት ነገር የለም። የልጅቷን ሕይወት ግን ወደኋላ እንደ ድንጋይ ነው የምታጨልሙባት። በእኛ ምላስ ነው እንዳልክን ለዚህ ደረጃ ያበቃ ነው። የሰው ልጅ ከጥፋት ይመለሳል ማለት ነው በአንድ ስህተት። እኛ እንደዛ እኛ ከስር ባና ጎበጉብ በእልህ ይዞን እኛ እንዳልክን እንደ ስጋ እንትን ባንነው ሉ ነው ምናልባት እነዚህ ልጆች ታርቀው ሊኖሩ ይችሉ ነበረ ማለት ነው። አሁንም ቢሆን ከያንትን ያብን ለማለያየት የምታስቡ ልጆች ማለት ነው። እመብርሃን ምስክሬነች፣ አይሆንላችሁም፣ አይሳካላችሁም። ነገ ያብና ያብና ሄሉ ታርቀው ሲመጡ አንገታችሁን ነው ምድፍት ቱ በዚህ ምላሴ እልሳለሁ። ከዛን ግን የእናንተን ኮሜት ነያየውነ ምስቅባችሁ መድሃን ያለምነ እስቅባችኋለሁ ሄሉ ያብን ከልቧ ነው የምትወደው ለማብሸቅ ያደረገችው ነገር ነው የምቆጣትም አራተኛ ወንድ ስትደርስ ሌላው ጭንቅላቱ ወደ ሌላ ነገር ስለሚያስብ ነው ምክንያቱም ከዛ ነገር መመለስ አለባት ሰው የሚመዝናት በሌላ ሚዛን ነው ማለት ነው ማናችሁም ያብጋ ክፉ የምትረግጡ የምትረጋገጡ እኛ ደግሞ ሁለቱን ይዘን ቲክቶክ ላይ በአንድ እግሩ እናቆመዋለን በአንድ እግሩ። በቃ በአንድ እግሩ እናቀሟ እኔ ጂጂ ነኝ። እኔ ጂጂ ደግሞ የዚህ ተሰጠዋለይ ማለት ነው። ለማንኛውም ውዶቼ፣ ፍቅሮቼ እና ምንልላችሁ ነው እንደ ጥፋቷ የምትቆጧት የኔ የኔ ኦዲየንሶች፣ እመብርሃን ትጠብቃችሁ ስለ እውነት አብራችሁ ስለምትቆሙ ማለት ነው አብራችሁ። ሌላ ደግሞ እንዳልክ እንዳልክ የምትሉ ሰዎች እኔ ትገርሙኛላችሁ። ሄሉ እኮ በቁሳቁስ የምትገዛ ልጅ አይደለችም። እሱ ድርጅት ስለከፈተላት እንዳልክ ጋር የምትሄድ ነው እንዴ የሚመስላችሁ? የወጋ ቢረሳ የተወጋ ይረሳማሉ እንዴ? እሷ የጣለችውን ነገር ዞር ብለ አታይም። ለዓላማዋ፣ በዚህ በኩል ሄሉን አታቋትም ማለት ነው። እንዳልክ እንዳልክ ስላላችሁ ሄሉ የእንዳልክ መሆን አትችልም። ሄሉ ሄሉ እንዳልክ ምን ያህል እንዳቆሰላት አለም የሚያቀው ነው። ገባችሁ አይደለ? ያብ ግን የእንዳልክን ያህል አልጎዳትም። በፍጹም ቁስሏን ታውቀዋለች። አይደለም የእንዳልክ ጉዳት ቤተሰቧን ድረስ ነው። ቁስሌ ነካው ማለት ነው። እና እንዳልክ እንዳልክ የምትሉ ልጆች ተመልሳ ወደ እሳት ውስጥ እንድትገባ ነው። ንበፈል አታደርገውም። እሷ እኮ ንቃው ንቃው፣ እኮ ነው መልስ ያልሰጠችው ንቃው ማለት ነው እና ለናቲ እኮ ፊት ለፊት ወጥታ ነው ለናቲ መልስ የሰጠችው ለምን ስለምታከብረው ስለምትወደው ስለነበረ ስለዚህ ወጥታ መልስ ሰጥታለች የእንዳልክን እኮ ብትለፈልፉ እሱም ቢለፈልፍ መልስ የለም ምክንያቱም ያሳለፈችውን ህይወት እሷ ስለምታውቅ ማለት ነው ገባችሁ ህመሙን እኛም እናውቀዋለን ማለት ነው። እንዳልክ እንዳልክ እንዳልክ ብትሉ ምንም አታምጡ። ጦምቦ ብላችሁ ነው የምትፈነዱ። እሷ በቁሳቁስ የምትገዛ ሴት አይደለችም። ድርጅት ስለከፈተላት በስሟ ድርጅት ስለከፈተ ተመልሳ ለቁሳቁስ ብላ ወደሱ የምትዞር ነው እንደሚመስላችሁ? ሄሉ ኮነች ልጅቷ። ሄሉ ሄሉ ኮ ነች ልጅቷ የጣለችው ብላ የጣለችው ዞር ብላ የማታይ አይደለም። እንዳልክን ለናቲ ራሱ ያልተመለሰች ልጅ እኮ ነች። ምን ሆናችሁ ነው እንዲ ልታብዱ? ልትነቅሉ ደረሳችሁ እኮ። ሲቀጥል ግን ማለት ነው ያብ ያብና ሄሉ መቼም አይለያዩም። እሷም እንዲህ እያደረገች ያለችው እሱን ለማናደድ ነው እንጂ ይሄን ልጅ አፍቅራውም አይደለም። በአንድ ቀን ውስጥ ልታፈቅረውም አትችልም ማለት ነው። ያብ ደግሞ ቆፍጣና ወንድ አሁን ምስዋት አድርግሃል አይደል አበባውን ጥለው ነው አሁን ደግሞ አንተ ቆፍጠን በል እኛ ሴቶች ስንለመን አንወድም ወንድ ልጅ ሲለምነን አንወድም ስለዚህ ቆፍጠን በል ቆፍጠን በል ወደ ወደ አንተው ከአንተው ውጪ የትም አትሄድም እግር ስር የሚሰግድልንን ወንድ እኛ ሴቶች አንወድም እኛ ሴቶች የሚንቀንን የሚሰድበንን የሚያንቋሽሸንን ወንድ ነው የምንወደው ይሄ ትክክለኛ ነገር ነው ግን ህይወቴ ሁኝ አው በደልን እንደበደል ይቅርታ ጠይቆ ከእንደገና ይቅርታ ሊጠይቅ እየመጣ ተንቆ የሄደ ወንድ ቆፍጠንበል፣ ያ ቆፍጣና ነክ በፊትም ቆፍጠንበል። የሚገባህን ምስዋት ውለሃል። እስከነ ወንድሟ ድረስ እስከነ ጓደኞቿ መተው ምስዋት ልቱል አበባ አበርክተህ ይቅርታ ልጠይቃት መተ ነበረ። በአናታ አንዱን ወጠምሻ ይዛው ልመጣ ደግሞ ውበቷ ያብ ነው። ወጠምሻው ወፍራም ነው፣ መልኩ መልክ አለው። ያምኮ ቁፍጥን ያለ መልኩ ራሱ ሲያምር የሰውነቱ የበቃ እንደ ያብ እኮ ሞዴል ነው የሚመስለው። እናቴ እና ሄልዬ ይሄ ልጅ ምንም ከአንቺ ጋላበቅ ፊቱ ያምራል። እናቴ ድንቡሽ የአንቺን ሁለት ሰውነት ነው የሚያክለው። እና ወደምትወጂ ወደሚያከብርሽ፣ ወደፊት ለየገባሽ ለተዘጋጀው ወደ ያብ ተመለሺ ነው የምልሽ። መመለስሽም አይቀርም ደግሞ ከቆረጠ ቆረጠ። እኔ የምፈራው እግዚአብሔር ምስክሬ ነው አበሽ ቃለው ብለሽ ክርስቶስን ቁርጥ አድርጎ እንዳይተውሽ እኔ በጣም ነው ምፈራው። ማለት ነው እና ወደ ራስሽ ተመለሺ። የእናንተን ደስታ ነው የምንፈልገው፣ የእናንተን ሰላም ነው የምንፈልገው። ለነገሩ ወደ ራስሽ ትመለሻለሽ ብዬ በቃ ተበቅለሻል። በቀል ነው ተበቅለሻል። እሱም ተመለሺ እያለች ነው። እንድትመለሺ እንፈልጋለንማ። በክብር ወደ ባልሽ፣ ወደ ባልሽ ተመለሺ አ ወደ ባልሽ እኛ እውነት ስንናገር የሚያብዱ ኤሌክትሪክ የሚይዙ የሚቆጣጠሩ ሰዎች አሉ እብድ የሚሉ እኔ ብታብዱ ባታብዱ ምን አገባኝ እናንተ ትፎክታላችሁ እኔም እናንተም ደግሞ ስፎክቱ እኔም ደግሞ በዚህ መጥቻ አቃጥላችኋለሁ አለቅ አንድ እኩል ጂጂ እኮ ነኝ ማንንም የማልፈራ ማለት ነው አንዳንድ አሽቃባጭ የራሳቸው ቤት አሮ ፍቅረኛቸው ዲያቦን እግሩን እየላሱ የሚኖሩ ሁሉ በሄሉ ህይወት እንፍረድ የምትምት እንፍረድ የምትሉ አንዳንድ ሙጀሊያሞች አላችሁ። ሙጀሊያሞች ሙጀሊያችሁ መጀመሪያ ቤታችሁን አጽዱ። ሰው ከአንዱ ወንድ ዘሎ ወደ አንዱ ወንድ ሲሄድ መክራችሁ እንደመመለስ ጥፋቷን አስተምራችሁ እንደመመለስ እንደ ማንኛውም ባርሌዲ፣ በቃ ባርሌዲ ነች። ከአንድ ወንድ ወደ አንድ ወንድ ወደ አንድ ወንድ የምትሄደው የቡና ቤት ሴት ነች። ገባችሁ አይደል? ልክ በቃ እናንተ አንድ ሰው ጥፋት ሲያጠፋ መክራችሁ እንደመመለስ፣ ይ ወይ ቆንጆ ነው በይ ሄልሻ የኔ ጀግና የኔ ጀግና። እናንተ አእምሯችሁ ጥሽ ያለ የነቀለ ማለት ነው። ከዚህም ከዛም ወንድ ጋር መልከስከስ የለመዳችሁ ልክስክሶች ናችሁ። ይህን ነገር የምትደግፉት ማለት ነው። እሷ እኮ አድርገው አይደለም እሷ እሱን ለማናደድ ነው እሱን ለማናደድ ነው እንጂ ሄሉ ገላዋን ለማንኛውም ወንድ ከፍታ እንደማሰጥ ጠንቅቀን እናውቃለን ግን ያ ጨብጫቢዎች፣ ሄሉ በርኪ በርኪ ሄሉ ወይ ወይ የምትሉ ደና ናችሁ እናንተ ፎኮቴ ያሞች። ነገ ያብና ሄሉ ሲታረቁ ምን ውስጥ እንደምትገቡ ያለው ምድራ ጨብጫቢ፣ ምድራ ለቅላቂ፣ ምድረ እሺ እናቴ እነሱ እግዚአብሔርን ይታርቃል። እናንተ ግን ሜዳ ላይ ነው ምቆር ነው የምትቆር። እንደዚህ አይነት ሰው የሚደግፍ ከጥፋቱ የማይመልስ ሰው በዛ ውስጥ የተጨማለቀ በአንድ ወንድ ከአንድ ወንድ ዘሎ ህይወቱን እንዲ የባከን የሚጨርስ ሴት ነው እንደዛ የሚለው ገባችሁ? ህይወቱ ዝልዝል ያለ እዚህም ወንድ ሲሰካ እዛም ወንድ ሲሰካ እድሜው በቂጡ ይሄድለታል። እድሜውን በሰው ሀገር ይጨርሳል። ስለዚህ የእናንተ ህይወት ካልተስተካከለ የእሷም ህይወት ውስጥ ገደል ይዛችሁ ልገቡ ነው እንዴ? ልጅቷ ግን እንደዛ አይደለችም ሄሉ በነገራችሁ እግዚአብሔር እንደዛ አይደለችም ለማናደድ የተጠቀመችው ግን የአንዳንድ ኮሚንቶች ሄድዬ በርኪ ይ እግዚአብሔር ይቅር ይበላችሁ። እናንተ ሀጽያተኛ እንደሆናችሁ አታቁም እንዴ? በአንደበታችሁ የምኞት ሀጽያት እንደምሰሩ አታቁም እንዴ? ሀጢአት እኮ በልብ የተመኘ በእግዚአብሔር ዘንድ ሀጢአት ነው እንደተኛ ነው በአይምሯችን ያሰብነው አንድ ወንድን ቀያይረን ይዘን መተን ምንም ግንኙነት ባይኖረን ያንን ወንድ ከተመኘ ነው ሀጢአተኛ ነን በእግዚአብሔር ፊት የተመኘ ሀጢአተኛ ያየም ሆነ የተመኘ ሀጢአተኛ ነው አደለ የሚለው እሷ እኮ አብረው አልተኛችም እና አልተኛችም የምትሉ ማለት ነው ያየም የተመኘም አንድ ነው። ያየም ያደረገም አንድ ነው በእግዚአብሔር ፊት። በእናንተ ተባባሪኮ ሆናችሁ የእሷን ኃጢአት ወደ ራሳችሁ ደጋፊ ከሆናችሁ፣ እንደዚህ አይነት ነገር ኃጢአት ናቸው። ንስሐ ግቡ፣ እናንተ ራሱ ንስሐ ንስሐ ፣ ምክንያቱም በልባችሁ ውስጥ አስባችሁ ደግሞ የያብን ቅስም ልትሰብሩ፣ መቼም አይሰበርም። ወንድ ልጅ እኮ ነው። ወንድ ልጅ የፈለቀትን ሴት አማርጦ መያዝ የሚችል ማለት ነው። ሴት ልጅ ነች፣ እንዲህ ከዚህም ስትንዘላዘል እድሜዋ የሚሄደው ወንድ ልጅ በመቶ ዓመት በጃጅቶም ራሱ ቃው ይሰራል፣ ችግር የለበትም። እና ለማንኛውም ሄሉና ያብ ይታረቃሉ። ምድረ ሾካካ፣ ምድረ አለቅላቂ፣ ምድረ ተሳዳቢ በዚህ በራሴ አፍሳለሁ፣ ስትቀሉ ስትዋረዱ ሜዳ ላይ ስትቀሩ ይታይኛል። አዎ ልታናድደው ነው አናደዋለች። ምክንያቱም እሱም በእሷ በእንትና ሲያቃጥላት እንደነበረ እኔ ያየሁትን ህመም እሱም ይ ብላ ነው ያደረገችው ማለት ነው። ግን ውበትሽ ያብዶ መድሃን ያለምን ይሄ እናት ዝሩንቡጥ ነገር ነው። እንደዚህ ዲዮፍ ዲዮፍ መልክ አለው፣ ግን ዱንቡጭ ያለ ነገር ነው። ደግሞ ባይ ባይ ያለች ምን ትዝ አለኝ መሰላችሁ? እንዳልክና ያብ በፊት ሲሰሩ በመኪና ውስጥ ስታሯሩጠው ባይ ባይ ያለችው ነው እኔ ትዝ ያለኝ። እግዚአብሔርን እና ምን ልላችሁ ነው። የያብና የሄሉ ደጋፊዎች እውነተኛ የሆናችሁ በእውነት መንገድ የምትመሩ እኔ ቤት ውስጥ ያላችሁ መልካም አንደበት መልካም አይምሮ ያላችሁ አላችሁ። ቲክቶክ ላይ ዛሬ ምናልባት ካልተመቸኝ ነገ መሰብሰብ እጀምራለሁ። እንሰባሰባለን። ቲክቶኩን በአንድ እግር እናቆመዋለን። እኔ ጂጂ ነኝ ጂጂ ነኝ። አሳያችኋለሁ፣ እንዴት ብዬ በአንድ እግር ቲክቶኩን እንደማቆመው ማለት ነው። እና ውዶቼ ፍቅሮቼ ማታም ከዩቲዩብ የመጣችሁ ልጆች አላችሁ እኔ ቤት ውስጥ በትንሹ የተወያየን። አሁን እንሰባሰባለን። እሺ፣ አሁን እንሰባሰባለን። ድጋሚ መሰብሰብ ጀምራለሁ። ግሩፑ ለሁለት እንዳይከፈል ነበረ። እስካሁን ድረስ እምቢ ምቢ የምጠይቁ ልጆች ነበራችሁ። እምቢ ምቢ ምቢ የምላችሁ ግሩፑ ለሁለት እንዳይከፈል ነበረ። ሁሉም በቃ በአንድ አይን ሄሉን እንትን እንዲል ነበረ። አሁን ግን አቅጣጫው ወደ ሌላ ስለቀየረ እኛም እንቀላቀላለን። እኔን ያላችሁ ያብንና ሄሉን ያላችሁ ኑ እኔ ጋር ቲክቶኩን በአንድ እግር እናቆመዋለን። ይሄ ደግሞ ተስጠዋለኝ አደርገዋለሁ። ዛሬ ባልችል ነገ እንጀምራለን። እሺ የኔ ውዶች የኔ ማይፎን እቃዎች ከጎድ ስለ እውነት የምትመሰክሩ እመብርሃን ትጠብቃችሁ፣ ብርሃን ትጠብቃችሁ፣ ክፉን ታርቅላችሁ። እግዚአብሔርን ሄሉንም ያብንም የማትለዩ ሰዎች መድሃን ያለም ቅፍ ድግፍ አርግቶ ከክፉ ነገር ይጠብቃችሁ። በመንገዳችሁ እሱ አምባ ጥላ ከለላ ይሁንላችሁ። የልባችሁ መሻት ሁሉ ያሳካላችሁ። እመብርሃን ከክፉ በሽታዎች ተሰውራችሁ የሰራችሁበትን ብር እፍ ብላ መድሀኒያ እፍ ብሎ መድሃን ያለም ይባር ከው በረከት በበረከት ፉኑ ስለ እውነት ስለ ማህተባችሁ የምትቆሙ እመብርሃን በእውነተኛው በሰማይ ፊት ለፊቱ በመድሃን ያለምፊት ፊት ስለ እውነት እናንተ ፊት ቁማ ስለ እውነት ትሟገትላችሁ እላለውኝ። ወዳችኋለው፣ አከብራችኋለው። እመብርሃን ትጠብቃችሁ። ስለ እኔ እንጃ እኔ እግዚአብሔር ይመስገን በጣም ጥሩ ኦዲንሶች ነው ያለኝ። ክርስቶስን በጣም በጣም ጥሩ ኦዲንሶች ነው ያለኝ ክርስቶስን ስታጠፋ የሚመክራት ሲታጠፋ የሚቆጣት ኦዴንስ ነው ያለኝ። እንደዚህ ግን አንዳንድ ጊዜ እውነት ተናጋሪ አይወደድ፣ የሚናገር ሰው አይወደድም። ስለ እውነት ደግሞ ሙቱ ሰው የዝንብን ያህል ቆሻሻ ዝንባችሁን እሻ አይልም በምላተ ብሎ ራሱ ረክሶ ራሱ ለፍልፎ ሜዳ ላይ ይቀራል። ዝምባችሁን እሽ ማለት አይችልም። ስለዚህ ስለ እውነት ስቆሙ ከእግዚአብሔር ጋርም በረከት ነው የምታገኙት። ሄሉን ስታጠፋ ከጥፋቷ መልሷት፣ እንደኔ እየተቆጣችሁ መልሷት። ያብም ሲያጠፋ እንደኔ እየተቆጣችሁ ፊት ለፊት መልሷት። እሷ ቁጣ ሊመስላት ሊሰማት ይችላል። ይሰማት ለነገ የሆነ ነገር ብትሆን ወይን ይህል ሲያስለቅሳት ስታይ ደምንባ ስታለቅስ ወይኔ ብላ ትፀፀትበታለች። ጭንቅላቷን ትመታበታለች። አንዴ ወንድ ልጅ ካመለጠ ካመረረ አመረረ ነው። ሄሉ ወደ ራስሽ ተመለሽ እላለሁ። መልካም ምሽት።